ሄጄ ለፖሊስ ጣቢያ ሁሉም ነገር አስረዳለሁ። ቆይ እሺ፣ ከዚህ በላይ ምን ላክ? ሄጄ ልጣላችሁ? ልክ ነው እኮ ጉዳዩ ላይ ፖሊስ መግባቱ ጥሩ ነው እና፣ ቆይ አንቺ ምንድነው ከኛ የምትፈልጊው? ቆይ ለምን ደሞ አትተይን? ደላላው ሞግዚት እንደምትፈልጉ ነግሮ ነው ወደዚህ ላከኝ። ለልጄ ሞግዚት እንደሆን ትፈቅዱልኝ፣ ትፈቅዱልኛላችሁ? ችን ጠጭ አሁን እኮ እንክብካቤ ያስፈልገኝም፣ ደህና ነኝ። መች ላንቺ ብቻ ሆነ፣ እዚህ ሆድ ውስጥ ላለችው ትልቋ እንግዳዬም ጭምር ነው። አሁንማ መምጫ ሳይደርስ አይቀርም። ሁሌም እግዚአብሔር አዋቂ ነው የሚባለው በምክንያት ነው። እንደ ሰውማ ቢሆን ኖሮ ይሄኔ በህይወትም አልነበርሽ። ከጸበሉ ቀጥሎ አንቺ ወደ ፈጣሪ ያነባ ሹምባ ነው ይረዳኝ ትንሽ አስጨንቆ ይም ቢሆንም አሁን ግን በጣም ደህና ነኝ። ጨርሶ ይመርሻል ብቻ አንቺ በእሱ ላይ ሙሉ ተስፋ ይኖርሽ። እንዴት ዋላችሁ? ማን ለማስቀናት ነው ደግሞ እናትና ልጅ አፍላፍ ገጥማችሁ ብታወሩት? ማሚዬን ይህን የመሰለ ምርጥ አማች እያለኝ ምን ሆናለሁ ብለህ ነው? እንክብካቤያ ሊገለኝ ነው አንድ ደፊት ሽም ደህና እየዋልኝ ነው። ገና ምን አይተህ እኔ እናቷ ልንርላት እንጂ ገና እንቧይ ነው የማስመስላት። በጣም ይገርማል። የእውነት ግን አሁን ማጣገብ ይጥልኛል። ጸበሉን ግን ማቋረጥ የለም። አሁን መውለጃዋ ስለደረሰ ብዬ ነው ወደ ቤት ያመጣኋት። ምክንያቱም ያው ጸበሉ ያለው ዳገት ላይ ስለሆነ እሱን መውጣትና መውረድ አትችልም ብዬ ነው። ማሚ ግን እንዴት ብዬ ውለታሽ እንደምከፍሉ አላቀ። ስንት ጊዜ ነው የምነግርሽ የኔ ልጅ፣ ይህንን ማደርገው ላንቺ ብቻ አይደለም። አንቺ ለዚህ ቤተሰብ ምን ማለት እንደሆንሽ ስለማታቂ ነው ይህን ያል ምን ባደርግ ነው። ለልጄም መልካም ሚስት ለእኔም መልካም ምራት መሆንሽ ብቻ በቂ ነው። የእኔም የልጅ የምኞት አንቺ ውስጥ ነው ያለው። ታውቂያለሽ ማሚ፣ ይህ በተስፋ የተሞላ ቃልሽ ነው ትልቅ መድኃኒት እየሆነኝ ያለው። በያሁን ጁስሽን ጨርሺ እና ይሄ ከረፈፍ መቶ እጅ ምግብ ይስራለሽ። አንቺ ችግርሽ ምንድ ነው? ከእኛ ምንደው ምትፈልጊ? ለምንድነው ህይወታችንን አስር ጊዜ እየመጣሽ ምትበጠብጭው? ቀልሽ እንደ ልጅችን ስላሳደግናት ነው። አሁንም ቢሆን ገንዘብ ከሆነ ችግርሽ እንደምንም ፈላልገን እንሰጥሻለን እንረዳሻለን። እሺ ያው መቼም እንደረታ ብዙ ገንዘብ ላንሰጥሽ እንችላለን ግን ደግሞ ለተቋቋሚበት ቢሆን ነገር እናረጋግልሻለን። በእርግጥ እናንተ መልካም ሰዎች ናቸው። እዚህ ቤት ሰራተኛ ሆነሽ እንድትቀጠሪ አይደለም፣ አይነሽም ማየት እንኳን አንፈልግም። አሁንም ደግሞ እዚህ እንድትመጪ ያደርገው እረታ እንደሆነ ደግሞ በደንብ ነው መናቀው። በህይወትሽ ውስጥ አንዲት አንዲቷ እርሜ ልክሽን ዋጋ ስታስከፈልሽ ትኖራለች። ግን እኮ ዋናው ቁም ነገር ከዚህ ስህተት በሙሉ ልብ መመለስ ነው። አንዳንድ ስህተቶች ተመልሰ ልታስተካክላቸው የማትችላቸው ስህተቶች ሊኖሩ ይችላሉ። እስኪ ንገሪኝ። አሁንም መረታ እና ተሸናግቶ ብሻል አደል አውቆ ነው ለቅቅያት ያለኝ አደለ። ከዚህ በኋላ ተመልሼ ወደ ህይወታቸው አልገባም። የሚያሳዝነኝ ግን በእኔ መጥፎነት መልካም ሰዎች መጎዳታቸው ነው። በእርግጥ ሙት የምትገባው ለእናንተ ነው። ቆይ እስኬጩና እንዴ እናውራ። ከዚህ በኋላ ምንም ብናወራ የሚቀየር ነገር የለም ይልቅ እረታ ሙቲን ከእናንተ ለመስረቅ ይፈልጋል። እባካችሁ ልጅን ከዛ አረመኔ ታደጓትና እናንተ ጋር አሳድጉልኝ። እባካችሁ ያ እረታ የሚባለው ሰውዬ ነው ሆን ብሎ የላካት እና አሁን ወደ ፖሊስ ጣቢያ መሄድ የለብንም ትላለ። ጩናን ግን አይተሻታል? የሆነ የተስፋ መቁረጥ ስሜት እኮ እየታየባት ነው ሰውየው በሆነ ነገር እያስፈራራት እንደሆነ ማ እኮ ግልጽ ነው። ይህንን ነገር ግን ማጣራብን ብንችል ደስ ይለኛል። ምኑ ነው የምታጣራው? በላ አርፈ ተቀመጥ እንዴ። ቆይ ልጅቷ አላሳዘነችሽም? ምንም እኮ የድሮ አንጮ እና አትመስልም? አርፈ ተቀመጥ አልኩ እኮ። ሲጀመር ይሄን ሁሉ ነገር በራሷ ላይ ያመጣችሁ በራሷ ጥፋት ነው። ቆይ ይሄ ረታ የሚባል ሰውዬ ግን ቆይ ምንድን ነው ያለበት ችግር ከኛ ጋር እስካሁን እኮ ጥያቄን አልመለስክልኝ። ለምዶ ጾታው ማወቅ አልፈለክም? ምክንያቱም ፈጣሪ ጤነኛ ልጅ ጠኝ እንጂ ከዚህ በኋላ ወንድ ሆኑ ሴት ለእኔ ምንም ለውጥ አይመጣም። ለውጥ አይመጣም ስትል፣ የሁል ጊዜ ምኞት እኮ የመጀመሪያ ልጅ ሴት እንድትሆን ነበር አንቺ። ቆይ ለምዶ ይሄ ነገር የከነከነሽ? የምናዘዘው ነገር ስላለኝ። ምንድን ነው እሱ? የልጃችንን ጾታ አውቄያለሁ። ምን ያስቃል? አይ ትንሽ ብሎታችን መሸራችን ገርሞ ነው። አንተ የማውቀው ነበር። ትንሹ አይደል፣ ተበቀር ቤተሰባችን ደግሞ ተቀላቀለ። ባላውቅ ኖሮ ሰሞን ጥርበት ነበር። አንተ ለይባ ዶክተሯን ጠይቀህ ነበር ጾታው ምንድነው ብለህ? ከጾታው በላይ ልጃችን አጭ መልካም ጤና ላይ መሆኗን ማወቅ ነው። በእርግጥ እስካሁን ፈተና አልፈን እዚህ መድረሳችን ቀላል አልነበረ ግን ከዚህ በኋላ ያለው ከባድ ይመስላል። እኔ እንጃ፣ እሱ ነው ብቻ ነው የሚያውቀው። ነው ሰላም ነኝ። እንደለ ነው ብዙ እንዳስቸገርኩሽ አውቃለሁ። አልችልም፣ ረታ ይሄን ቤተሰብ መጉዳት አልችልም። የማይጣፋንተ ምን እንደሆነ ባላቅ በቃ። ከዚህ በላይ ግን ይሄን ማድረግ አልችልም። በጣም መጥፎ ሰው አድርገሽ ነው አደለ እኔን የምታስብኝ። መልካም ሰው ነኝ ብላ አስቀል ተጥናነኝ ቁጡ ነኝ፣ ትንሽ ወግ አጥባቂነት ባህሪም አለችብኝ፣ ግን ደግሞ ያን ያክል የተጋነነ ክፋት ያለብኝ ሰው አይደለሁ። እናቴ ልቀቃት፣ በሷ ፋንታ እኔን ውሰደኝና እንደፈለግህ አድርገኝ። እናትሽንማ ከለከልኳት እኮ። ቆዩ ምን ምን ነው? አላመንሽኝም? ከፈለግሽ ቤት ደውለሽ አረጋግጪ። የምርህ ነው ረታ? እማዬን ለቀሃት? ልጄን በእጄ ለማስገባት ስል በጣም ስሜታዊ ሆኜ ብዙ የማይገቡ ነገሮችን ማድረግ ያውቃለሁ። ግን ባክሽ ከቻልሽ አንቺ እንኳን ይቅርበኝ። አረ ለሃለሁ እናቴን መልስልኝ እንጂ አንድ ጊዜ አይደለም አንድ ሺህ ጊዜ ይቅርልሃለሁ። ምን ሆነ ነው በቀን የምትጠጣው? ናርዲ በጣም ያማል። ይህ እውነታ መቀበል በጣም ነው የሚያመው። ምን እያወራች ነው? ሁላችንም ልክ ነበርን። አንዳችንም አልተሳሳት ነው። ግራ እያጋባኸኝ ነው። ለምን በቀጥታ የተፈጠረው ነገር አስነግረኝም? ዛሬ እረታን አግኝቼው ነበር። ምን? አይዞሽ ሁሉም ነገር ሰላም ነው። ያ እርኩስ ሰውዬ ያለበት ምን ሰላም አለና ነው ሰላም ነው የምትለኝ? እረታኛ እንዳሰብነው አይነት ሰው እንዳልሆነ ብነግርሽስ አብድሃል ልልሃለሁ። እንዴት እንዳመንኩት ለእኔም በጣም ግራ ገብቶኛል፣ ግን ደግሞ የነገረኝን ነገር በሙሉ አምኜዋለሁ። ኤውል በረከት ከሚስቴ ጋር ልጅ ለማግኘት ስንል ያላየነው ነው የማህፀን ሐኪም ያልወሰድነው መድኃኒት የለም። እሷ ልጅ የማግኘት ፍላጎቷ ከቀን ወደ ቀን እየጨመረ በሄደ ቁጥር የኔም ጭንቀት የዛ ነው ያክል እየጨመረ ሄደ። ከዛ በኋላ ገጀረውና ጩናን አገኛችኋችሁ፣ ማህፀን ለመከራየት ወሰናችሁ። የማውቀውን ታሪክ እኮ ነው እየነገርከኝ ያለው። ከሱ በፊት ሚስቴ ጋር ወስጄ ያለችበትን ሁኔታ ባሳየ ደስ ይለኝ ነበር እኮ። ከዚህ በኋላ አንተን አምኜ ካንተ ጋብሬ ሄድ። ቀልደኛ እሺ። ቤቱን ታውቀ የለ ራስ ሄደ ማየት ትችላለ። ለምንድን ነው ማየት? አራት ዓመቷ ነው አልጋ ከያዘች። እኔ ሰው ለወለደው ልጅ እንኳን እንዲህ ሲሆን አይቻላቅም። ጩና ልጇን ይዛ ከቤት ከጠፋሽ ጊዜ ጀምሮ ይሄው ታማ አልጋ ላይ ነው ያለችው። አገር ውስጥ አልቀረኝ ውጭ አልቀረኝ። ያላሳከምኳት ያልወሰድኳት ሐኪም ቤት የለም። ግን መድኃኒቷ ልጇ ብቻ ናት። ምናልባት ማግጠህ እንደወለድክ ስትሰማ በሽቷ በከንቱ እንደሆነ ስታውቅ ይሻላት ይሆናል። ነግሬያታለሁ። ምን እንደዋሸኋት፣ እንድትሞትብኝ አልፈለግኩም ነበር። እናም እያነባው በእሷ እንደማገጥኩባት ሳይሆን የማሕፀን ክራ የሚባለው ነገር ስላልተዋጠልኝ ብቻ የእውነት ከእጩና ጋር ተኝቼ የኔን ልጅ ብቻ እንዳረገዝኩ ነግሪያታለሁ። ስለዚህ ስስት የእሷ ልጅ አለመሆኗን አውቃለች ማለት ነው። እኔም ይህንን እውነት ብነግራት እያልኩኝ ነበረ። ምንም ለውጥ አላመጣም። ምን ለጊዜው እሷን ሳላማክር ከእጩና ጋር በመተኛት ብታዝንብኝም፣ ልጅ ለማግኘት ብቻ ስትል ከሌላ ሴት ጋር ተኝተ እንድታጨበጭብል ፈልገ ነበረ። ይቅርታዋን ግን ሰጥታኛለች። ይችን የመሰለች ሚስት ላይ ነበር የማገጥክባት። ስንቴ ነው ምነግር፣ በረከት? እኔ ሚስቴ ላይ አልማገጥኩባትም። ምናልባትም ይህን ሀብት ላለማጣት ይሆናል ይህን ሁሉ ያደረግከው። ለጩና ማሸቻታለሁ፣ ሙሉ ሀብቱ የኔ ነው። ከፈለክ ማስረጃ ስላለኝ ላሳይህ እችላለሁ። እና ለነጩና ሙሉ ሀብቱ ለምን የሚስትህ እንደሆነ ነገርካቸው? ልጃችንን በእጃችን ለማስገባት ስል ነው። ከዚህ በፊት የሌለብኝን አመል ሰው ማገጥ፣ ማሰቃየት ነበረብኝ እንጂ እኔ እንዲህ አይነት ሰው ሆኜ አልነበረም። ግን እኮ ገጀራውም ምንኛ ኃይለኛና አደገኛ ሰው እንደሆንክ ነበር ይነገርኝ። የሚገርምህ ይሄ የራሱ ሀሳብ ነበር። እናንተም ጩናን ፈርታችሁ ልጄን በሰላም እንድሰጡኝ የፈጠረው ተራ ጨዋታ ነበር። አሁንም ጩናን እያስፈራራት ነው። ቆይ ይህን ጥያቄ ለምደማ መልስልኝ። እናቷን ይዤባት ነበር፣ ግን አሁን ምን ልሼላታለሁ? እናንተ ጋርም ሰራተኛችሁ እንደሄደች ካጣራሁ በኋላ ከደላላው ጋር ተረጋግረን ጩናን እናንተ ቤት ለልጅ መጉዚትነት እንድትሆን ያላኳት እኔ ነበርኩኝ። እሱንማ ስላወቅም መስሎኝ ጩናን ከቤት ያባረርናት እናትዬ አሁንም ድረስ ልጄን አምጡ እያለች ነው እናትዬ ሚስቴን እንደዛ እያልኩ ነው የምጠራት በጣም ነው ማፈቅራት እኔ ላጣት አልፈልግም ከፈለግ ያለኝን ሀብት በሙሉ በስምህ ላዞርልህ ሌላም ያለኝን ነገር በሙሉ ልስጥ እና ልጄ መልስል እያልከኝ ነው እመን ይበረከት አለብለዚያ ሚስቴ በጥቂት ቀናት ውስጥ ትሞታለች እባክ የአንድ ሰው ህይወት ያለው በአንተ እጅ ነው እባክ እና ይህን ማይረባ ንግግሩን አመንከው? አይገርምም! ልከራከር የምችልበት ምንም ምክንያት አልነበረኝም? ምክንያቱም ያኔ ቤቱ ሲሄድ ሚስቱን አይቻት ነበር። አልገባኝም። ቆይ አሁን እያልክ ያለው ነገር ልጃችንን ለነሱ አሳልፈን እንስጣቸው እያልከኝ ነው ወይ? አብረን ሄደን ሚስቱን ብናያት መልካም ይመስለኛል። ምን ልሰራ ነው ሄጄ ማያት? ቆይ አንተ ለምንድነው ይህን ነገር መተው ያልቻልከው? ለምንድነው ሁሉንም ነገር ረስተን በቃ ልጃችንን ጸጥ ብለን ማናሳድገው? ናርዲ፣ ስስት የእኛ ልጅ አይደለችም መጀመሪያውንም እንደቀወስክ ገምቼ ነበር። አዎ በጉዲፈቻ ወስደን ለማሳደግ ተስማምተናል፣ ግን ደግሞ የስስት ትክክለኛ አባቷ እረታ ነው። እረታ ደግሞ ፈልጎና ፈቅዶ ልጁን አሳድጉ ብሎ ለእኛ አልሰጠንም። እንደውም እሷን ለማግኘት ሲል ሁሉንም ሀብቱን ልስጣችሁ ነው ያለው። እና ልጅህን በገንዘብ ልትለውጥ ነው? እንደዛ አይነት ሰው እንዳልሆንኩ አንቺም ታውቂያለሽ። እረታ ልጁን ለማግኘት ያለውን ነገር ሁሉ ለመስጠት ዝግጁ ነው ልልሽ ነው። እስኪ አንቺም ከቁጣ ውጭና ሰከን ብለሽ ነገሩን ለማየት ሞክሪ። ይሄ ራስ ምታት ምንም አልተወሽም አይደል? ጭንቀቱ ነው እንጂ በሽታ አይመስለኝም። ጭንቀት እኮ ራሱን የቻለ ትልቅ በሽታ ነው አይደል። አውቃለሁ። ይሄ ላንቺ ከባድ ነው፣ ግን ራስሽን እንደ ራንሽ ማሳመን አለብሽ። አይደለም ይሄን ያህል በሽታ ሰው እዝች ጋር ያመኛል ካለ እዛው ጋር መታመሙ አይቀርም። ጤነኛኔም ብዬ ራሴን ባለሳምን ልጅ አር ጊዜ ለመወድ ልጠባበቅ ነበር። ፈጣሪ በማንኛውም ሰዓትና ቦታ ስራውን መስራት ይችላል። በእሱ ፊት አይቻልም ብሎ ነገር የለም። ይሄንን ደግሞ ብዙ ጊዜ ተነጋግረንበታል አይደል ልጄ። ልጄ፣ ሆዴ ውስጥ እየተንቀሳቀስ አይደለም ምን በእርግጥ አልፎ አልፎ እንደዚህ ነገር ስለሚከሰት ዝም አልኩኝ እንጂ ዛሬ ከጠዋት ጀምሮ ብዙ እንቅስቃሴ እየተሰማኝ አይደለም። እና ዝም ብለሽ ታያለሽ እንዴ ቤተንሽ? ትንሽ ወደ ሐኪም ቤት እንሄዳለን። እሱም አባቴኝም ልሄድ ነበረ ግን በጣም ፈርቻ ያለውማ። ልጄ ፈርተሽ የሆን ሰዓት ፈሪ ከፈጣሪ ፍቃድ ውጪ አንዳችም ነገር የምትቀይሪው ነገር የለም። ይህንን ታውቂያለሽ አይደል ቤተንሽ? ትንሽ አሁን ወደ አኪም ቤት ሄደን ቼክ ማረጋችን አይከፋም። ትንሽ እናቴ ስለለቀክልኝ አመሰግናለሁ። ያንተ ሰዎች ምንም ሳያረጓት ተንከባክቦ እንደመለሷት ነግራኛለች። ላለፈው ሁሉ ይቅርበኝ እባክሽ። ይህኛው ረታ እኔ አልነበርኩም። አሁንማ እኮ በደንብ አወኩ። እባክኝ ከልብ ይቅርበለኝ። በእርግጥ እዚህ ሁሉ ጣጣ ውስጥ የከተትኩህ እኔ ነኝ። ልጄን ለማጣት ምክንያት እንኩት እኔ ነኝ። እዚህ ታሪክ ላይ መጥፎ እኔ ብቻ ነኝ፣ እኔ ብቻ። እናትዬ በጣም ታማለች። ስለ እኔና ስለ አንችም እውነቱን ነግሬያታለሁ። እሙቴ ባሏ ከሌላ ደቅሎ ያመጣት ልጅ እንደሆነች እንኳን እያወቀች ልጄን አሳየኝ ማለቷን አላቆመችም። ልጅን ከአራት ዓመት በፊት ከደና እናቷን የነጠኳት በለኛ። በእርግጥ አሁንም ናርዶሱን የመሰለች እናት ሰጥቷታል። ልጅሽ የእናትና የአባት ችግር የለባትም። የልጅ የሁል ጊዜ ችግር እኔ ነኝ። ታውቂያለሽ፣ አሁን ከሙቲ በላይ በጣም የሚያሳስበኝ በሙቲ ምክንያት የማጣት ሚስቴ ነው። አይገርም! ለሚስቴ የዚህን ያህል ፍቅር እንዳለህ አላውቀው ነበር። ያን ሁሉ ሀብት የእኔ ነው። ምን ለበረከትም ይህንን ነገር ነግሬው ነበር። ዘመኔን በሙሉ ለፍቼ ያፈራሁት ሀብት ነው። ግን እናትዬን ሳገኛት ከቁሱ ይልቅ ትልቋ ሀብቴ ሰው ሆነች። አሁን ግን በሙቴ የተነሳ ትልቋ ሀብቴን ላጣት ነው። የእውነት በጣም እየተገረምኩብህ ነው ረታ። ቢቸግረኝ ለበረከት ያለኝን ሀብት በሙሉ ሰባራ ሳንቲም ሳላስቀር በስምላ ዞሮ ለብየው ነበር። ሲጀምር እነሱ ለህሊናቸው አደሩ ያደሩ እንጂ የጥቅም ሰው አይደሉ። ዶክተሮች እናትዬን የምትፈልገውን ነገር የግድ ማግኘት አለባት አለበለዚያ የምንሰጣት መድኃኒት አይሰራም ብለውኛል። እና ምን ይሻላል ታዲያ? አላውቅም ጩኔ፣ አላውቅም ጌዲ እንደዛ አስትሬኮ በጣም ተጨንቄ ነው የመጣሁት አሁን። እሺ እንዴት ናት ሄለን? ሄለን አሁን በጣም ደህና ናት። ትንሽ አረፍ ልበል ብላ ገብታ ነው። ድምፅህን እኮ ሰምቼ ነው የመጣሁት። በረከት እንዴት ነው እንዴ? ነሽ ማሚዬ አለሁ እና ውስጥ አትሆኑም ነበር? አይ እዚሁ ይሻላል። እኔማ እኮ ጌዲ ደውሎ ሄለንና ማሚ ሐኪም ቤት ሄደዋል ሲለኝ በጣም ደንግጬ ነበር የመጣሁት። አሁን ደግሞ እዚህ ስመጣ ሰላም ናቸው ይለኛል። ጽንሷ አልንቀሳቀስ አለ ብላ ትንሽ ሰግታ ነበር። በእርግዝና ወቅት እኮ ብዙ ጊዜ ያጋጥማል እና አሁን ዶክተሩ ምን አለ? ሰላም ናት ብሏል። ለምን ውስጥ አትገቡም ወይ? እዚሁ የሚበላ ነገር ላምጣላችሁ? እኔ እንኳን ለጊዜው ምንም አላስፈልገኝም። ምናልባት ጌዲ፣ አይኔ፣ ምንም አልፈልግም ወይ። ስንፈልግ እንነግርሻለን። አሁን ብቻችን ንታይ እንዴ። ከኔ ከእናት ምን የሚደበቅ ሚስጥር ኖሮ ነው ብቻቸውን የምትሆኑት? ሚስጥረኛው በረከት ረማምዬ፣ ከአንቺ የሚደበቅ ምን ሚስጥር አለን? ብለች ነው መቼም። የናንተን ውለታ በየለም በኩል አግኙት እንጂ እኛማ ከፍለን አንጨርሰውም እኮ በኔ ጌዲ ቋንቋ አታካብድ ል በልህ መሰለኝ። ልጃችሁ ግን እንዴት ናት? ያው እኔማ ከሄለን ጋ ገዳም ለገዳም ስንል ቤት መተን የምንጠይቅበትም ሰዓት አጣሁ። እንደውም እኮ ሄለን ትሻላለች እንጂ እኔማ ማ ምንም ማረፍም አልቻልኩም። በሰበቡም ራሴ የማላቀውን ገዳም እንኳን አወቅኩ። የእውነት ጌዲ እንደ አንቺ አይነት እናት ስላለው በጣም ታድሏል። ምን ለአንተስ እናት አደለው እንዴ? የምን ማራቅ ነው? አረ ከእናትም በላይ ነሽ እንጂ ለእኔ ማ እስቲ ናርዲንም መጣ። መጣ በይ በላት። ምራትኩ በዚህ ሰዓት ነው የሚያስፈልጋት ልክ ነሽ ማሚዬ። ከዚህ በኋላማ ሁለታችንም ከዚህ ቤት አንጠፋም። በሉ እሺ፣ እኔ ቡና ላቀራርብ። ምግቡን እንደሆነ እምቢ ብላችኋል። የእኔ ውድ እናት፣ በተለይ በዚህ ከባድ ሰዓት አጥት እኔ ምን ይውጠኝ ነበር። ልክ ነሽ ማሚዬ፣ በጣም ልዩ እናት ናት። ነው። ይቅርታ በሩ ክፍት ስለነበር ነው የገባሁት፣ ማለቴ ዋናው በር። እንዴ! እና ታዲያ ምን አስደነገጠሽ? ቁጭ በይ። በሰላም ነው? ምኑ? ማለቴ ዛሬ አልተቆጣሽም? እ በረከት ስላንቺ ሁሉንም ነገር ነግሮኛል። ቁጭ በይ። የሚበላ ነገር ለምጣልሽ? አረ ሁሉንም አድርሼ ነው የመጣሁት። ወይ ቡና ነገር ላፍላልሽ? እንዴ! እሙት የተኝታ ነው እንዴ ውስጥ እየተጫወተች ነው። እረታ እና ተሽናግቶብሽ እንደነበረ በረከት ነግሮኛል። መቼም ስለ እረታ ሌላ የነገረች ነገር መኖር አለበት አለ ግን አሁንም ያንን እረታ አላመንኩትም። ብታምኝ የሚፈልገውን ነገር ታደረግለታለሽ ማለት ነው። ምን ማለት ነው የሚፈልገውን ነገር ታደረግለታለሽ ማለት? እባክሽ ተረጋጊ ናርዶስ። አንቺም ልጅሽን አሳልፈሽ ስጭው እያልሽ ነው? ሚስቱን ራሴ ሄጃ ይቻታለሁ ናርዶስ። በጣም ነው የምታሳዝነው። በእርግጥ ብዙ በደል ነው የፈጸምኩባት የራሷ ልጅ አለመሆኗን እያወቀች እንኳን የሙት ስም ካፏ አይጠፋም። እኔስ እሺ ለእኔስ፣ ቆይ ማን ነው ያዝንልኝ? ናርዶስ፣ ላስገድድ ሳይሆን በቃ ልለምንሽ ነው የመጣሁት። ልጄን በፍጹም አሳልፌ ሊሰጥሽ አልችልም። ቢያንስ በህይወት እንዳለች እንድታውቅ አንዴ አንዴ እንኳን ባይኖ አሳያት፣ መልሼ ይዤ ከፊቷ ልጠፋባት። ያንን ማድረግ ምንድነው የሚጠቅማት? የጥፋተኝነት ስሜት ምንም ሊለቀኝ አልቻለም። ለዚህ ሴትዮ እንደዚህ መሆን ዋነኛዋ ተጠያቂ እኔ ነኝ እና እኔስ ምን ባጠፋሁት ልቀጣ ያንን ሁሉ በደል በድያት እንኳን ይቅርታዬን በቀላሉ ነበር የተቀበለች። እና ይቅርታው በቂ መስሎ አልታየሽም? አዎ በቂ መስሎ አልታየኝም። አይ በቃም፣ በፈጣሪ ችለት ያለችው በረከት እንጂ። አሁን ሐኪሞች እያወራዊት ነገር ጥሩ አይደለም። በእርግጥ ሐኪሞች የሚሉትን ነገር ችላ ማለት ተገቢ አይደለም፣ ግን ደግሞ በቃ እንዴ ሆኖ አልኩ። ጽንሱ ገፍቷል። ኦልሬዲ ሰባት ወር አልፎታል። ልጅ በለው እኮ በቃ በእርግጥ የለ ማያ ነገርኳትም። ምናልባት መጨረሻው ላይ ያምር ይችላል። ምን ማለት ነው መጨረሻው ላይ ያምር ይችላል ማለት? ግን ያን የተወሰነልህን ቢስላልቅ አሁን የፈጥሮ ግር ማዘጋጀት አለብህ ብለውኛል። ሲጀምር እነሱ ሁል ቀን ማአት ማውራት ነው ስራቸው። ሄለንን እስካሁን በህይወት ያቆያት ጸበልና የእናት ጸሎት ነው። በሱ ነገር ምጽናለም ግን አልፈራም። ቢለ ማሻ አልፈልግም። ማሚያ አንድ የምትላት ነገር አለች። እምነትና ፍርሃት አንድ ላይ ሄዱም ከሁለት አንዱ መምረጥ ይኖርብሃል ወይ ከፈጣሪ ተጣልተ በህክምና መቀጠል ወይ ደግሞ የቡድ ነት ብቻ መከተል ያንተን ባላቅም። እኔ ግን ሁለተኛውን የምከተለው ወደ መሳ የሚፈራው እባክ ጌዲ ወደ መፍራትን እንዳለመድክ ወደ ማመንን ተማር እንጂ። አንተስ ግምድ ያስጨነቀል መቸብርታችንም አንድ የጨንቀ ቦታ አድርጎ ፈጥሮናል። የዛቸው የህፃን ጉዳይ ነዋ። ሌላማ ምን የሚያስጨንቀኝ ነገር አለ? ብለ ነው። ነገሩ የተቋጨ መስሎኝ ጉዳዩማ ገናውን እየጀመረልህ እኮ ነው። ማለት ቆይ ምን ተፈጥሮ ነው ሰውን አውቀዋለሁ ብለ ደምድመ ድንገት ሌላ ሰው ነው ብስታየው ምን ይሰማል ስለ ማን እያወራልኝ ያለው ስለ ስስት ወላጅ አባት ረታ ስለሚባለው ሰውዬ ነው አስበው አይደለም ማለቴ ለመሄድ ፈልጌ አይደለም እሱ የነገረኝን ለማረጋገጥ ስል ሚስቱን ለማየት ቤት ድረስ ሄጄ ነበር እሱ ምን ነግሮ ነበር አሁን ብነግር የማታምነኝ ብዙ ነገር ለምሳሌ በአጭሩ ይቺ ህፃን ለኛ አትገባም እያበድኩ መሆን አለበት ናርዲም ዝም ብላ ነው ይህን ነገር የምትለኝ አይገርም እያበድኩ መሆን አለበት ግን የኔን ስሜን ለመረዳት የግዴን የጫማውስ መቆም ያስፈልጋል እና የነገር በሙሉ አመንከው ማለት ነው። አይቼም ጭምር ነው ያመንኩት። ሚስቱን ብታያት በጣም ነው የምታሳዝነው። በእርግጥ አራት ዓመት ሙሉ ልጇ ጠፍቶባት አልጋ ላይ ተኝታ የምታለቅስናት እሷ እሱ ያላሳዘንች ሌላ ማን ሊያሳዝን ይችላል? ልጇ አደለችም አልተባለም እንዴ? እሱማ ወደ እውነት አሁን መቅረብ ከተባለ ናርዲም እኮ የወለደቻት እናተው አደለችም። ግን ደግሞ ከእናቷ ባ የታስብለት አልቻለ እንዴ? እንዴት አንጀት እንደምትበላ የረታ ሚስት ስላላየሃት ነው። እኔ ግን የነገር ምንም ደስ እያለኝ አደለም። እና በእኛ እምቢተኝነት የተነሳ ሰው የሙት ነው የምትለው ቆይ አዲስ ሰው ሰው እንደምት በምን አወቅ አንድስ እንደዚህ አይነት ጭንቀት ውስጥ መግባቴ በምን ሆነና፣ መንታ መንገድ ላይ ቆሜ እኮ የተሰቃየው ነው ወዳጅ መቼ ቤቱን መንገድ መረጥ እንዳለ ብ አንተ ነገር። ምናልባት ግን ይሄ ነገር ትዳርን አደጋ ሊጥሎ ይችላል። ምን አለ ከምታስፈራረኝ የሆነ መላ ብታመጣ። ጌዲ፣ ፍርድ ቤት ውሳኔያችሁን አምኖ ከመቀበል ውጭ ሌላ ምንም መላል አይመስለኝም። አልገባህም እንዴ? ጉዳዩ እኮ የፍርድ ቤት ጉዳይ ሳይሆን የህይወትና የሞት ጉዳይ እኮ ነው። ሲሉ እንዴ፣ ሄለን ሳማት አይቀርም። ምን እንዴ፣ አሁን ደህና ነበረች። ምን አቃለው፣ ቀና ሳረጋ ዝልፍልፍ አለችብኝ። ምን እያልሽ ነው? ለመሆኑ የምትናገሪው ነገር ታውቀዋለሽ? አዝናለሁ። ጥፋቴን ለመከስ ከዚህ ውጭ ምርጫ ያለኝ አይመስለኝም። እራሴ ፍርድ ቤቱን ይግባኝ ጠይቄ ለነረታ እንዲፈርድላቸው እየተቻለኛን አደርጋለሁ። ለመሆኑ አንዱ ጥፋትሽን ለመሸፈል ሌላ ጥፋት እየሰራሽ እንደሆነ ይታወቅሻል። ግን ትልቅ ጥፋት ያጠፉት ከአራት ዓመት በፊት ከነረታ ቤት ልጅ ይንሰሰርቅ ነው እና እኛ ስለ የፈጸምሽው ግፍ ትንሽ ነው ብለሽ ነው የምታስቢው? ለእሱ የሚገባኝን ቅጣት ከእናንተ ለመቀጣት ዝግጁ ነኝ። እንደማይሆን አውቃለሁ። ይሁን እንኳን ቢባል የሌላ ሰውን ህይወት ለማትረፍ ብለሽ ከእኔ ነጥለሽ ስትወስጃት እኔ የምታመም አይመስልሽም? እኔም እኮ እንደሷ ባልወልድም እናት ነኝና።